እንደ ሀገራችን ለምሳሌ የሀገራዊ ምክክር ኮሚሽን ስራውን ጀምሯል። ምናልባት ውጤቱን ሊቀጣይ ጊዜ የሚገለጽ ስለሆነ ማለት ነው። ይህ የሀገራዊ ምክክር ኮሚሽን ግን ውይይት ሲያደርግ የሽግግር ፍትህ ላሰፍ ነው ብሎ ያንን አጀንዳ ያነሳ፣ ምክንያቱም የተለያዩ ሀሳቦች ስለሆኑ ማለት ነው። በሀገራዊ ምክክር ኮሚሽኑም በሽግግር ፍትህ ፖሊሲውም ትልቅ ነገር ያለ በሁለቱም ላይ ያለው እርቅ ነው። እርቅና አድርግ የማያግባቡን ነገሮችን በንግግር በይቅርታ እንፍታቸው ነው የሚለው ትውስታ እያለ ፐርፔቹዋል ፒስ የሚባል ነገር ይመጣል ወይ ዘላቂነት ያለው ፒስ ይመጣል ወይ ሰላም ድርድር ትውስታ ይቅርታስ አብረው የሚሄዱ ነገሮች አይደሉም ፍትህስ አብረው የሚሄድ ነገር አይደለም ታጣቂ ኃይሎችስ እነሱ ተጠያቂ ማድረግ ሂደት በአሁን ባለው ነባራዊ ሁኔታ ይቻላል ወይ ወደ ድርድር እስካልመጡ ድረስ ወደ ሰላም መጥቶ መግባባት ላይ እስካልደረሱ ድረስ የተጠያቂነት ጉዳይ እንዴት ማከናወን ይቻላል ሲጀመር ተጠያቂነትን የምናሰፍ ነው። ማን ነው ተጠያቂ ብለን፣ ምንድን ተጠያቂነት ቀስ ብለን የምታመጣው ነው። በመጀመሪያ እውነቱ መውጣት አለበት። እሱ ደግሞ ከፋፋይ ነው። እውነትን ማውጣት ከፋፋይ ነው። አንዱ በዳይ፣ አንዱ ተበዳይ ማለት ነው። ለዛማ አብረህ አስቀምጠህ ልታወያየው እኮ ነው። በዳይም ተበዳይም ብሎ ሚያስብ ማለት ነው። በእውነታ ላይ የተመሰረተ እውነት መውጣት መቻል አለበት። ምክንያቱም እያበደ ፖለቲከኛው ሁሉ እየተነሳ እንደዚህ ሆኗል፣ እንደዚህ ሆኗል ይላል። እውነት ነው ወያ